በጣም በጣም አምሮ የነበረ በግና እሺ ከዛ በቃ እንግዲህ ሲያመልጠኝ አንድ ኪሎ ገዝቶ ይዞ መጣና በላሁኝ። ለሃጋ አገር አራት ወሬ ነበር የዛኔ። አሁን አምስት ከምናምን አሁን ገብቻለሁ። ወፍሰ ጦርነሽ እንዴ አው በስማ እንኳንም ለዚያሁ ለእኔ ነው ይሄ በግ እያልኩ ነበር የገባው። የሚገርም እንግዲህ ድጋሚ ደግሞ ያው በግ ዘር እንመጣለን፣ ሌላ ጊዜ። የሚጠየቅ ጠፋ እንዴ። በነገራችን ላይ አንድ ነገር ልንገርሽ አንድ ነገር ልንገርሽ፣ ልንገራችሁ ለሁላችሁም። እዚህ አንድ ሺህ ሰዎች ቤተሰቦቻችን አላችሁ አይደለ? እስቲ አንድ ነገር ልንገራችሁ፣ ላማክራችሁ በዛውም ማለት ነው። ጥቅምት 15 ላይቭ አለኝ ከካስማ ፈርኒቸር እና ለሽልማት ካስማዎች 50 ሺህ ብር መድበዋል። እና ያሰመው 5 5 ሺህ ብር እያደረግን ለተለያየ ሰው ለመሸለም ነበረ። ግን ከዚህ ብር ላይ አንድ 20 ሺህ ብሩን በግ መግዣ አድርገን 30 ሺሁን ደግሞ ለስድስት ሰዎች አምስት አምስት ሺህ አድርገን ከፋፍለን ማቅረብ እንችላለን። ስለዚህ በግ አምሮናል ካላችሁ 20 ሺህ ብሩን ለበግ እናደርገዋለን። አይ አምስት አምስት ሺውን ካላችሁ አምስት አምስት ሺ እናደርገዋለን። ኮመንት ላይ ንገሩ እስቲ እኔ በግ አምሮናል ወይም ደግሞ ብሩ ይሻላል። በጣም አምስት አምስት ሺ ብሩ ይሻላል። እሺ አምስት ሺ እና በግ አምሮኛል እያላችሁ ኮመንት አድርጉ። አምስት ሺ ከበዛ በጉን እንተዋለን። በግ አምሮናል ከበዛ ያው በበግ እንሄዳለን። አምስት ሺ ነው ግን የሚበዛው ግን

ህዝብ እንዳለ አምስት ሺ ያለው ቁስ ፍየል አምሮኛ። ለእኔ ፍየል በገኝ ያማርኝ። እውነት ይሄ እንትን ስልጠናው ግን ቢደርሰኝ በጣም እኛ ጋ አላይሽን። ባለፈው ያ ቤትና መኪና የሚያሻሽጠው ልጅ ቶሚ በመጀመሪያ ቪዲዮ መቶ ሺ ቪውን ያገኘው እኛ ጋ ተምሮ አላይሽ። ለእኛ በጣም እንዴት ነሽ ቤተሰብ? ሰላም ነው። እግዚአብሔር ይመስገን። በእምነት ደህና ነሽ? ካሜራ አብሪልን። ከባድ ተወዳዳሪ ነው የመጣብሽ። እሺ አሚራ፣ ባለፈው ብዙ ሽልማት ትሸልማለች። ምን አረጋለሁ? ከባድ ሰው። እችለዋለሁ ነው እንዴ? እችለዋለሁ እአሚራግስቷእንዳያርዛስቀ የመጀመሪያ ጥያቄ እርጉስ ስለሆነች ቀለል እናደርግላት። ሁለታችሁ ናቸሁ የምትወዳደሩት። ጫዋሳዊቆ አረቀስበየ እቺን አሚራም እኮ አራስ ነች አይደል? አሚራ ጨው የሺ ነፍሰ ጡር ነች፣ አሚራ አራስ ነች። ከሁለታቹ ከሁለታችሁ ላሸነፈው ከበእናት እጅ ባልትና አንድ ኪሎ የገንፎ ወር ልሸልመዋለሁ። ይሸልመው እማ የተባለ የገንፎ ወር አሚራ ያው ቀምሰዋለች፣ የበእናት እጅ ምርት ታቋለች። አሚራ ምጻ ልጅ አለሽ? እሺ፣ ያ ያ ስንት ስንት ስንት ወሩ ነው አሚራ? አንቺ ልጅ ወደ ስድስት ነው ወይ? የሺስ? የእኔ ሰባት ዓመቷ ቤት ውስጥ ነች። ኦኬ። እኔ የህፃን ልጅ እግር አሳዩ ይልል ነበረ። አሁን ሁለታችሁ ደግሞ ማይመቸው የእሷ ልጅ ውጪ ነች። ያንቺ የአንቺም አለች ቤት ውስጥ ከሰል ከሰል አሳዩን። ከሰል ከሰል ከሰል ከሰል ከሰል ከሰል ከሰል። አንቺ ግን ያመጣሽው ከሰል፣ በስመ አብ እስኪ ብቻውን ገንፎ ይሰራል። ኧረ በስመ ይሄ ከሰል አይደለም። ይሄ እኮ አንድ አንድ ሽንጥ ነው ያመጣሽው፣ አንድ ሽንጥ ከሰል። ለቀጣይ ጥያቄ እርድ አሳዩኝ፣ እርድ ሶስት ለአንድ እየተመራች ነው አሚራ። ወይኔ ፍሪዝ አድርጓል። አሚራ ኔትወርክ። አሚራ አሳየች፣ በላች፣ ቀደመች። ሶስት ለሁለት። ፍክክሩ ፉክክሩ በርትቷል። ምንም አደረገች። ሶስት ለሁለት አሚራ አላጣ አላጣችሁም፣ ፌጦ አሳዩ። ፌጦ ኮመንት ላይ እየነገሩኝ ነው። ጥያቄ ፌጦ፣ አሳዩኝ። የለም የለም፣ ማንጉድ እንደሰራች ልንገርሽ። ሱራፌል ብርሃኑ ነው ፌጦ በላቸዋል። ነበረኝ ታውቃለህ፣ የቱ ጋር እንዳደረኩት አላስታውስም። ዛሬ ማታ ጋይዝ ዩቲዩብ ማለት ነው ለሁለት ወር ከ19 ቀን የደከምንበት ጽድት ያለ ቪዲዮ ይለቀቃል። ቪዲዮችን የአቡነ ተክለ ሃይማኖት የደብረ ሊባኖስ የጻድቁ ቅዱስ አቡነ ተክለ ሃይማኖት ገዳም ምን አይነት አስደናቂ ገዳም እንደሆነ ና በዛ ገዳም ህይወቱ ለአንዴና ለመጨረሻ ጊዜ የተቀየረ ሐኪም ሰውነት ይሰንፋር ፓራላይዝ ከሆነ ያለብሉት በአቡነ ተክለ ሃይማኖት ግጃ የዳነ ኢትዮጵያዊ ምስክርነት የምታዩበት አስደናቂ ታሪክ ከአስደናቂ ኢትዮጵያዊ ሀብት ጋር የተጨነቃችሁ በዚህ ሰዓት እግዚአብሔርን ጣልቃ ገምነት ይወታችሁ የምትፈልጉ በሙሉ ልታዩት የሚገባ ነው። ግን በእናታችሁ በዶንኪ ቲዩብ ብቻ አዩት። ፕሊዝ ፕሊዝ። ፌቶ የሺ አራለ ሁለት አንቺ የሺ በቃ ምንም አልሰማ ብላለች። አሚራ የ የሺ ምንም አልሰማ አለች። ምን ላድርግ? ምን ልጠይቅ? አሚራ ምን ልጠይቅ? አሳየው ከነህ ምን ልጠይቅ? አሚራ አሳይተሽኛል አላ

ካሮት፣ አሳዩ። ካሮት ካሮት፣ አምስት ለሁለት አሸንፈሻል። እንኳን ደስ